ይታይልሀል። ባለፈው ምለ አጎዛ አስታቅፋ ይሄድች እንጂ ብያለሁ። አትንቀሳቀስ! አትንቀሳቀስ! ድምፅ ሴትን በድሉ የሴት ጉያ ስር ነው የሚደብቅ። ሽንታ ማለቅ ትጠገኛለህ። አካላለሁ ያለው አይቀርላት መስሎ ነው። እንደ ተገትሬ ውላታለሁ እንጂ እንደ ተገትሬ ውላታለሁ። እናንተ የት አባትህ እንጂ ልረፋችሁ። ደግ ስራም ስሰራ እነሱ አሉ፣ ክፉ ስራም ስሰራ አሉ።

ሁን ዛሬ ዛሬ ዛሬ እንጃ መተላለቂያችን ናት። ዛሬ ሳይቀና አይቀርም። አራ ጋራ አሁን እኔ ብሎ ብሎ ጉብ ማለት ሴትዮ መያዝ እንግዲህ እንግዲህ ቤት እንዲህ ምትያት የሚቀመስ አሉ

አንች ማታውቂ ብዙ ነገር ብትወጣ ነው እና እናትክን ብታውቅ ብታከብር ነው ይችን ይቺን ይቺን እንዲያርጋት።

ስነግርን እኔ ተናግሬያለሁ። እኔ ነፍስ አጥፍቼ አላውቅም ብያለሁ። ነፍስ እንዳታስጠፋ። ያው አሁን ምንድን ነው የምትይኝ? ተይኝ በቃ። በድር በሰንበቴ ቁሜ እናገራለሁ። መንቅሬ ካላሰጠሁኝ ከማን ጋር ማህበራዊ ሕይወት እንደምትኖሪ ይታይልሽ ቆይ፣ ስሙን እንዴት ጉያ ስራዊ ወጣች ባለፈው፣ እንዴት ያለ ነገር ነው? እኔ እኮ ለዚህ ምክንያቱ እናንተ ናችሁ፣ የልብ ልብ የሰጣችኋት እናንተ ናችሁ፣ ጉልበት የሆናችኋት እናንተ ናችሁ። ጠብቂ፣ ዝም ብለሽ እያንዳንድ ጠብቂ። እዚያ ችድር እና ሰንበት ላይ ብቻ እንገናኝ። አርግ፣ አርግ በችሳቸው ይህንን ምናምን ከሚፈነድ ይሆና ፈንድታባቸው እኮ ነው እነሱን ያመለጠቻቸው አሁን እኛ

እርዱኝ እያለች ነው። የሰፈር ናቸው የምትል ልጅ ነው። እናንተ ናችሁ ደብቃችሁ እንደምታረጉም በየገስጫቸው ጮቱ እኮ ጮት፣ ምን አለ ነው የሰማን

አሁን በወንድነታችን ነው መምጣት የቀረባት ብላ ብላ አዲም ቆይ ቀስ ዝግ ዝግ በል እ

ላማቢ ሆነዘዝብ ነው እላ ምንድንን? አሁን እቃው የምን ነው? ተማሪ ልጅ ነበረቻቸው እሷ ትምህርት ጨርሳ ነገሩ ጠብቶት ነው። እንዴት ያለ በመረጃ እና በኩነት እንደምንቀሳቀስ ጠብቶት ነው፣ ጠብቶት ነው። እንዴት አሁን ያለብንን አሳሳቢ እና አስቸጋሪ ጉዳይ ጠፍቶት ነው። እሱ ችግር መንገዳችን እየታመሰ፣ እሳቸው ግን ቀልድ ነው ያዙ መሰለህ ይኸውልህ እየሰማን ነው። ነገረው ለሻምበል ሆ አገሪቷ እየታመሰች ባለችበት እየታመሰ ባለበት ጉዳይ ላይ እሱ እንደቀልድ ነው የተያዘ የያዘ ነው። አሁን ሌላ ሰው ቢሆን እኮ እርምጃ ወስደህ እርምጃ ወስደህ ሰብረን ሰብረን ወደ ሻምበል ነው የምታይደውን ወደ ቤት እንደት ያለው ነው ጉዝን

ደህ ሻምበልን እንደምትለው እኛ በዚህ የተነጋገርንባት ጉዳይ ተዳር ልትደርስ ነው መሰል፣ አቀርቅበህ ቆየን አጠድብ መልክት ነው የምትነግረው።

አሁን እኛ አሁን እኛ አሁን ደከመኝ እንደው በቃ፣ ይደግመሃል እንጂ በዚህ ድሜ እንዲች ሰሰከይ ከባድ ነው ከባድ ነው። ዛሬ ስንት ስራ ምን ሰሮች። እንደ ዋዛ እሷን እንደ ዋዛ እሷን ፈለጋ አሁን እኛስ በግል እንደው ዝም ብለን ተነጋግረን በድርም ቢሆን ድሬ የገዛት ምን ያጁት እሷ ቆሌ ናት ሲጀምር ሴት እጅት ቆሌ ናት። ተበለው መጋኛ ነገር ናት ይሄ ጨዋታ ይመስል እሷን እንትን ስንሮጥ እሷን ስንከተል ገብርኤል ቢያጋለጣት ግን ነው ምን እሷን ነገር እዚህ ስትባል እዚያ እዚያ ስትባል እዚህ ስትባል እዚያ ነው የምትገኝ

እንዴት አድርጎ ቆስ ሌነከል ሴት እኮ ሀገር ናት። እናንተ ሴት እኮ እናት ናት። ሴት እኮ እህት ናት። ሌላው ሌላው ቢቀር ሴት እኮ ዘር ማስቀጥያኮ ናት። ረረስም እንዲሁም ምን አይነት ተፈጥሮ ነው አሁን? እንዲሁም ምን አይነት ተፈጥሮ ነው አሁን? ሰው ነው አሁን የሰው ነው ተሴት ሰርቆ ለሴት